ይሉንታ ዛሬ ምን ይሉኝ ብለህ የምትሳቀቅላቸው ሰዎች ነገ ህይወት ሲበላሽ መንገዱ ሲጠፋብህ ከጎን ሆነው አይደክሙልህም ያንተን ጉዳይ ለነሱ ከቡና መጠጫነት አይዘልም ይባስ የወደክ ዕለት ከንፈራቸውን መጥጠው ይረሱሃል አየህ ይሉንታ ሳይጨመርልህ ያለህን ሁሉ ይቀማሃል ለሰው ብለህ ትተዋዋለህ ያ ሰው ደግሞ በጊዜ ሂደት ይተውሃል። አስብበት። ከሰው አትጠብቅ። ህልምህን ለማሳካት ሩቅ መንገድ መሄድ አይጠበቅብህም። ሁሉም ነገር ያለው አንተ ውስጥ ነው። ማንም ተነስቶ መጥቶ ህይወቴ ላይ ለውጥ ይፈጥርልኛል ብለህ አትጠብቅ። ችሎታህ ላይ አተኩር አድርግ። አቅምን ፈትሽ፣ ከዚያም ጥረትን ጀምር። አዳዲስ ነገሮችን ለመቀበል ሁሌም ዝግጁ ሁን። ዓለም በሚገርም ፍጥነት እየተቀየረች ነው፣ ስለዚህ አንተም አብረህ ልትቀየር ይገባል። በነበርክበት ሁኔታ ሆነህ እስከ መጨረሻው ልቀጥል ማለት ሞኝነት ነው። አንድ ነገር ለመስራት ወይም ለማድረግ ስትነሳ አትፍራ። ይህች ምድር ላይ እስከተፈጠርክና ሰው እስከሆንክ ድረስ ፈጣሪ ትልቁን እድል ሰጥቶሃል ማለት ነው። ስለዚህ ምንድን ነው የምትፈራው? ምን ማጣት ነው ያሳስሰበህ ሞገስ እንዳይቀርብህ ነው። ከስኬትህ ከመንገድህ የምትቆመው አንድ ችግር ሲመጣበህ ወደ ሳይሆን በግድህ ትጠነክራለህ። ለምን ግን ያን ችግር ቀን ትጠብቅለታለህ? ለምን አማራጭ እስክታጣ ድረስ ትጠብቅለታለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? አንድ ነገር ከማድረግ በፊት እራስህን ፈትሽ። እስኪ ዛሬ አንድ ጥያቄ ለራስህ ስትጠይቅ እደር። የእውነት የሚገባህ ቦታ ላይ ነህ? ለሚገባህ ቦታስ ራስህን አዘጋጅተኸዋል? አይ ከሆነ መልስህ በል፣ ከነገ ጀምረህ የሚተገበር አዲስ እቅድ ሳታወጣ እንዳታደር። አዎ ካልክ ደግሞ በርታ። ከስህተት ተማር፣ ከመንገድህ ተማር፣ ከድልህን ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉም ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሂደን እንጂ በየቀኑ አዲስ ነገርን ለማወቅ ትጋ። አንድ ነገር ካሰብክ በኋላ ሞክረው እስኪ። በቃ ዝም ብለህ ምንም ምክንያት ሳትፈልግ አመስግን። ዝም ብለህ ምንም ቅድም ቅድመ ሁኔታ ሳታዘጋጅ ለፈጣሪህ ምስጋናህን ለግሰው። እመነኝ፣ ምክንያቶቹ ሮጠው ይመጣሉ። ምስጋናን አዘውትር። ማመስገን ምንም ጉልበት ሳናፈስ ብዙ ደሞዝ የምናገኝበት መንገድ ነው። አንዴ ለድብርት፣ ለመጥፎ ስሜት በሙሉ መድኃኒት መዋጥ ሳይጠበቅብን የምንፈወስበት ትልቁ መዳኛችን ነው። ስታመሰግን ይህንን የመሰለ ቀን ነግቶልናል፣ በአዲስ መንፈስ አዲስ ቀን እንደተገነባ ቆንጆ እድል ተሰጥቶናል። ይህንን ያደረገልን አምላካችን መመስገን ሲያንስበት ነው። ስለዚህ ሳትዘናጋ አመስግን።